የእኔ ምርጦች አትጨነቁ ፕራንክ ነው ብያችኋለሁ አደለ ይሄው እንደምታዩት እንግዲህ ፕራንክ ነው ብላ መጣች ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዲ ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ እውነት ለመናገር ማለት ነው፣ እኔ ብዙ ጊዜ በተደጋጋሚ ደው እያለሁ እንደዚህ ከባድ ነገር እንትን ሲሉ ደውላለሁ ደውዬ ጠይቃለው ማለት ነው። ስጠይቅ ግን እውነት የሚሉኝን ሁሉ እናገራለሁ እዚህ ጋር መጥቼ ማለት ነው። ግን ምስጢር የተባለ ነገር እኔ አውጥቼ አልናገርም። ሲቀጥል ደግሞ የእነሱን ድምፅ ማስገባት አልፈልግም። አሁን እዚህ ጋር ኤፍሬም ያለኝን ድምፅ አምጥቼ ለእናንተ ማሰማት እኔ አልፈልግም ካለሱ ፍቃድ ማለት ነው። ግን ያለኝን ግማሽ ፐርሰንት በትንሿን ቢሆን ነግራችኋለሁ ማለት ነው እና ባለፈው፣ አሁን ቡራዬ ዱባይ ሊሄድ ነው፣ ሳምንት ቀረኝ ምናምን፣ ልሰናበት ሊሄድ ነው ሲል ወዲያውኑ ነው እኔ መረጃ የደረሰኝና፣ አይሄድም ሙሽያ፣ አታስኬደውም፣ ጠብቁ ብያችሁ ነበረ። እሱንም እዛ ተነግሮኝ ነው እና በዘተት ራሱ ውሸት ውሸት ስትሉኝ ነበረ። ይ አሁንም ደግሞ ሀይሚ ውሸት ነው ፕራንክ ነው አቴድም ምንም አይነት ፕሮሰስ እየለም አልተጀመረም ብዬ ስላችሁ ዛሬ ራሱ ኮሜንት ላይ ብላችሁኛል። እና ማየት ማመን ነው ማለት ነው የእኔ ምርጦች። ለማንኛውም እኔ እናንተ እንዳትጨነቁ ብዬ ነው። እውነት ለመናገር ማራገብ እኮ ችል ነበረ። በቃ ነገሩን በቃ ሀይሚ ነው ምናምን ጎበዝ ጀግና ሄጅ ምናምን እንድ ነው እንዲ የምትፈልጉት ነው እኔ እህቶቼ እንድትጨናነቁ አልፈልግም። በዛ ላይ ደግሞ አያችሁ አይደለ? እንዳለ ኮሜንታተሮች እንዳለ ወረዱባት። እሷ ላይ ራሱ ስለወረዱባት ነው ሀይሚ ፕራንክ ነው ብላ የመጣችው እንጂ ማለት ነው ይሄንን ጉዳይ ተቀጥለው ነበረ። በዛ ላይ ደግሞ ቡራ እንዴት እንደተናደደ እንዴት እንትን እንዳለ እንግዲህ አስቡት። በዛ ላይ እሱ ለእሷ ብዙ ነገር እያሰበላት ነው። ሰርፕራይዝ ሊያደርጋት አስቧል። ዱባይ ይዟት ሊሄድ ማለት ነው። ዱባይ ራሱ ሌላ ሰው ስፖንሰር እኮ አላት። ስፖንሰር አላት ሌላ ሰው ማለት ነው፣ የዱባይ ትኬት እና ሀይሚ በዚህ ጉዳይ ለመቀጠል አስቧ ነበረ፣ ፕራንኩን ማለት ነው። ግን ምንድነው ተመልካች እንዳለ ኮሜንት አያቸው። እራሷ ምንድን ነው ያለችው? ኮሜንት አየሁ ብዙ ሰው እንትን አለ። በዛ ላይ ደግሞ እኔኮ አጋጣሚውን ተጠቅሚ እሱን ፕራንክ ለማድረግ ነው እና እሱን ራሱ እንትን እንዳለው ይቅርታ እንዳልለው እንዳላናግረው ጥሎኝ ሄደ። እንዴት ነው የሚታገል? እንደውም ቡራዬ በጣም ትዕግሥተኛ ነው በነገራችን ላይ ማለት ነው። ተስፋ አይቆርጥም። ተስፋ የማይቆርጥበት ምክንያት በጣም ይወድሻል። እንደውም ከአንቺ በላይ ማለት ነው ሀይሚ፣ እውነት ከአንቺ በላይ ቡራ በጣም ነው የሚወድሽ፣ በጣም ያከብርሻል፣ በጣም ይጨነቅልሻል። አንቺን ለማስደሰት በጣም ብዙ ነገር ያደርጋል ማለት ነው። እና ስለዚህ አንቺ ደግሞ ያንን ነገር ማሰብ አለብሽ። ሲቀጥል፣ በዚህ ሰዓት አልነበረም። ይህም ፕራንክ ራሱ ፕራንክ ችግር የለውም እኮ ፕራንክ ደስ ይላል መደራረጉ ማለት ነው። ግን አሁን ባለንበት ሰዓት አይደለም ፕራንክ መደረግ የነበረበት ይሄ ነገር። ቢያንስ ብታቆዩ ፕራንኩን ከአንድ ወር በኋላ። እንደዛ አረሳስተሽ ነው እንጂ፣ ባለፈው እንደዛ ሆኖ ተጎድቶ ላንቺ ብሎ ብዙ ነገር አድርጎ፣ ራስሽም ታውቂያለሽ፣ ራስሽም ብለሻል። ለእኔ ብሎ ብዙ ነገር ሆኗል። መሄድ ያለበትን ነገር ሁሉ የተወ ለእኔ ብሎ ነው ብለሻል። አሁን በዚህ ሰዓት ይሄ ነገር መምጣት የለበትም ነበረ ብዬ ነው የማስበው። እና ስለዚህ በጣም ስሜት ይጎዳል። አንቺ ላይም ቢሆን የተደረገው ነገር ማለት ነው፣ ከባድ ነው፣ በጣም ይከብዳል። ያሳለፋችሁትን ነገር ታውቂያለሽ። ስለዚህ ሐይሚዬ እንደዚህ አይነት ነገር ባይደገምሽ ጥሩ ነው ብዬ አስባለሁ። በጣም ይከብዳል ቦታው ላይ ሆኑ ላየው ሰው ለተመልካች እንደዚህ ለሚቀርበውም ሰው ቡራጋ ያለው ስሜት እኔ በበኩሌ ተረድቸዋለሁ ማለት ነው። እና የሆነ እንትኑን ቅስሙን ነው ስብር ያደረግሽው ማለት ነው። እና ይቅርታ ይቅርታ ማለት አንዳንድ ጊዜ ሰውን የሆነ ነገር እንትኑን አንጀቱን የሆነ ቁርጥ ካረጋችሁት በኋላ ይቅርታ ብትሉት እኮ ምንም እንትን የለውም በቃል አይደለ ስሜትአችሁ ሊሆነ ነገር አድርጎ ያሰ መቶ ይቅርታ ሊሆነ ነገር አድርጎ ይቅርታ አንጀቱ ከራሰ በኋላ መናገር ያለበትን ነገር ከተናገረ በኋላ ሁሌ ይቅርታ ይቅርታ ማለት ጥሩ አይደለም። መጀመሪያ ግን ይሄ ነገር ያስቀይማሉ፣ ያስከፋሉ ብለሽ ማሰብ አለብሽ ማለት ነው። ሀይሚዬ እንወድሻለን። በጣም ነው የምንወድሽ። በጣም ብዙ ልጆች ይወዱሻል፣ ያከብሩሻል። ስለሚወዱሽም ነው በኮሜንት ሲናገሩሽ የነበሩት እንጂ ለአንቺ ጥላቻ ኖሯቸው አይደለም ወይንም ደግሞ አንቺን ከብሩኬ አሳንሰው ሰው ሳይሆን፣ ሁለታችሁም አንድ ናችሁ ለኛ። አንቺን ምርጥ ልጅ ነሽ፣ ብራይም በጣም ምርጥ ልጅ ነው። ግን አግባብ የሌለው ነገር ስታደርጊ ደግሞ እንደ ተመልካች እንደ አድናቂም እንናገርሻለን ማለት ነው። እና ጥሩ ነገር አይደለም ያደረግሽው፣ በጣም ትልቅ ስህተት ነው። ይህ ነገር እንዳይደገምሽ ማለት ነው። ብራዬ ምስኪን እኮ ነው በጣም ምስኪን በቃ እኔ ትኬት ቆርጬ አንቺን ሰርፕራይዝ ላደርግሽ በቃ ትኬቱን ቀድጄዋለሁ ተናድጄ ምናምን አላለም የኔ ጌታ እና በቃ ምን ችግር አለ የትኬት ትከፍላለ አለችሁ ደግሞ እኮ እሱ እኮ ብሩ አይደለም ያስጨነቀው ብሩም ሳይሆን ሌላ ነገሩም ሳይሆን ግን ይሆናል አይደለ ደንግጧልን ውስጡ በጣም ተሰምቶታል ማለት ነው እና ይሄ በይቅርታ የሚታለፍ አይደለም ሀይሚቸው መቆንጠጥ አለባት እና ስለዚህ ቡራዬ ማለት ነው ቆንጥጥልን። ሀይሚን በደንብ አድርገ ወይም በፕራንክ ቆንጥጥልን። አንድ መልሰ ፕራንክ አድርጋት። እሷን ደግሞ የሆነ ነገር በልና ማለት ነው መልሰ ፕራንክ ስለዚ ስለዚህ መበቀል ያለብን በፕራንክ ነው፣ ሌላ አይደለም። በዛ ሰዓት እያሌ ትመጣለች እያለቃቀሰች ማለት ነው እያለቃቀሰች ትመጣለች እንደ። ምን ነው ሽባ? እና አንድ ነገር ደግሞ ማለት የምፈልገው ነገር ምን እንደሆን ታውቃላችሁ? አንዳንድ ጊዜ አያያዝ ሀይሚዬ፣ አያያዝሽን አሳምሪው። በቃ ቁም ነገር ማለት ነው። አትነጫነጭበት ይሆናል አደለ፣ በቃ እንዴ ፍቅር ምኮ ቢሆን ማለት ነው፣ መተሳሰብ መዋደድ፣ ይሆን አለ አይደለ በቃ። እሱን በማይጎዳው መልኩ እንደዚህ ባደርግ ይቀየመኛል፣ እንደዚህ ባደርግ ልቡ ይሰበራል፣ አለ አይደለ? ለታስብለት ይገባል፣ ሀይሚዬ ማለት ነው። እና ሁለተኛ እንደዚህ አይነት ፕራንክ ባታደርጊ ጥሩ ነው። በያስባል ነው ነው ወንድማችንን እንደዚህ እንትን ይያልሹዋል እንደሄድ ኃይሜ ነግሬሻለሁ። የሆነ ምርር ያለው ቀን ማለት ነው ላሽ በይ ነው የሚልሽ። ስለዚህ ጸባይሽን አሳምሪ የኔ ውድ ነገር ማለት ነው የኔ ቆንጆ ሀይሚዬ። እኛ ደግሞ እናንተ እንድትጣሉ እንድትለያዩ አንፈልግም። ስለዚህ አሁንም ቢሆን የዱባይ ትኬትሽ ይስተካከልልሻል፣ ማስተካከል ይቻላል። የልጅቷን ማለት ልጅቷንም ታናግሪያታለሽ ከዛ ተያይዛችሁ ትሄዳላችሁ ማለት ነው፣ ወደ ዱባይ ጾም ይፈታላችሁ። ግን ጾም ሲፈታ ሄዱ። ምክንያቱም ዱባይ ስትመጣ ውም ምግቡ፣ ምኑ ምኑ ራሱ የኔ ተነካካ ስጋ፣ ምን ምን ስለሚሆንም፣ ፈታም ለማለት ዘናም ለማለት ደግሞ ጾም ሲፈታላችሁ ምናምን ብትመጡ ይሻላል። ከበዓል በኋላ ማለት ነው፣ እንደዛ ነው እላችኋለሁ፣ የኔ ምርጦች፣ የምወዳችሁ ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ላይክ ሰብስክራይብ ማድረጋችሁን ደግሞ አትዘንጉ።